እንኳን ወደ ታላቅ ፖድካስት የዩቲዩብ ገጽ በሰላም መጣችሁ። ታላቅ ፖድካስት ታላላቅ ሀሳቦችን ከታላላቅ ሰዎች ጋር የምናነሳበት የምንወያይበት ገጻችን ነው። የዚህ ፖድካስት ገጽ ዋና ዓላማው ወጣቶችን፣ ትላልቅ ሰዎችን እጅግ አስገራሚ የሆኑ እውቀቶችን፣ ኢንፎርሜሽኖችን አስገራሚ የህይወት ልምምዶችን እንዲማሩበት በማሰብ አንተ መጀመሪያ ስት ጠብቀ የነበረው ነገር እና የገጠመህ ሪያሊቲ እንዴት ነው? የመጀመሪያው ስለነበርን በጣም ብዙ ዋጋ ከፍለናል። ፊዚካል አታኮች እስር ቤት መግባት ይሄ እንደ አንድ ቴሮሪስት ቦሌ ላይ መሳሪያ ተደቅኖ በፒክአፕ በፓትሮል ምናምን ታስሪያቃል። ዛ በኋላ ኢሌጋል ታፈን በያቺ ናት ስደት የሚላት ዩኬ ኮትቦ ቢሸት ይከፈላል አለኝ። እኔ ጆኤል ታላርኪ ነኝ፣ የዚህ ፕሮግራም አዘጋጅና አቅራቢ። በተጨማሪም ሌሎች አዘጋጅ እንዲሁም አቅራቢዎች አሉ። በዚህ ፖድካስታችን ላይ ሀሳብ አስተያየታችሁን ለማስቀመጥ ክፍት የሆነ ኮመንት ሴክሽኖች አሉ። እያንዳንዶቹን ኮመንቶች በመመልከት በማገናዘብ የእናንተንም ሀሳብ እንወስዳለን። የሀገሪቱን ከረንት ሲዌሽን በደንብ አርገው ጠንቅቀው የሚያውቁ ሰዎች ናቸው እዛ ጋር ያሉት። መንግስት እንደሚያስበው የጋዝ ማደያዎችን በየቦታው ቢያስፋፋ በጋዝ የሚሰሩ መኪናዎችን ስታስገቡ ቀረጥ ነፃ ነው የማደርግላችሁ፣ ካለን ሲኖትራኮች እንዳሁኑ ዋጋቸው መጨመር ሳይሆን አሁን ካለበት ወደ ግማሽ መቀነስ ነው ያለበት። የተገናኛችሁ የሚለውን ስቶሪም በደንብ መስማት ትፈልጋለ። እሱን ማውቀው ኢንስታግራም ላይ ነው። ጓደኛ ነበረው የእንሳ ላይ ትዝ ይለኛል። ፋኒል ለመጀመሪያ ጊዜ ሲያገኝ ተደብቄ ነበር ያገኘው። ከማን ተደብቀ? ወጣት ነኝ፣ በጣም ልጅ ነኝ። ኦልሶ ሴት አልተለመደም፣ ቴክኖሎጂ ሴክተር ላይ አሁንም ስቲል ዶሚኔት የተደረገው በወንዶች ነው። አዳዲስ ኢንፎርሜሽኖችን ሊጠቅሙ የሚችሉ እውቀት ሊገነቡ አዳዲስ ጭብጦችን ከተለያዩ ሰዎች ትምህርት መውሰድ የሚያስችለን ሀሳብ የምናካፍልበት ፖድካስት ቻናላችን ነው። አወጣጣችን ቀጥታ ከልደታ ቤት ተነሳን፣ ከልደታ ቤተ ክርስቲያን በራሳችን በቤተሰብ ምክንያት ከቤት ወጥቼ የነበረ ራሴ ማለት ነው። ከዚህ በፊት ያቀረብናቸው አስገራሚ እንግዳዎች አሉ፣ በተለያዩ የሙያ ዘርፎች ውስጥ ያሉ። ታዲያ በርካታ ነገሮች እኔም ተምሬበታለው። ከእናንተም በኩል ደግሞ ያስቀምጣችሁልን እጅግ ገንቢ የሆኑ በርካታ ሀሳቦች አሉ። እንዴት እንዲ እንዳረችኳን ሳታቆሰታ ኦልሬዲ ሊሰጣት የነበረ ግዛ ስትከለከል አይቻልም

እኛም ሀገር ላይ ኑሮ ውድነት እንቀንስ ከተባለ እጃችን አራት ነው። ወደ ስራ መግባት የአንተን ካላል ካርና ምን ምናም ስትባል ዩ ፊል ላይክ ዩ ኦንቶፕ ኦፍ ወርልድ። ይሄ በቃ ከአንተ በሌ ሌላ ሰው ያለ አይነት። እያስተማርኩኝ እዛ ቁጭ ብዬ ድምፅ ቀዳለሁ። በዛ ሙቀት ብድ ልብስ ለብሼ ሳውንድ ፕሩፍ ራሴ ብድ ልብስ ውስጥ ገብቼ 12 ደቂቃ ስወጣ ተቀቅዬ ነው። ኢትዮጵያ ውስጥ ደስ የሚለው ስሞል ሚዲየም ኢንተርፕራይዝ የምትለው ወይ ወደታች ያለው ህብረተሰቡ ክፍል ታማኝ ነው። ስለዚህ ይህንን ህብረተሰብ ክፍል አለማገልገል ማለት ለአንድ ባንክ የክፍለ ሀገር ልጅ ነኝ። ትምህርት ቤት ምናምን ወጥቼ ማለት ነው፣ ያው የመጨረሻውን ነገር ሞክር፣ ያው እንቢ ካለኝም ወደ ክፍለ ሀገር እንደለመደብኝ ይሄዳለሁ በሚለው እና ስለዚህም፣ የታላቅ ፖድካስት ፔጃችንን ሰብስክራይብ፣ ላይክ በማድረግ በርካታ የተጫኑላችሁ ኤፒሶዶች አሉ። ከነዚህም ከተመለከታችኋቸው ኤፒሶዶች ላይ እዚህ ቪዲዮ ላይ በመምጣት ይህን ኤፒሶድ ተመልክቼዋለሁ፣ ህይወቴን በዚህ መልኩ አስተካክይበታሉ የምትሉኝ ካላችሁ ሀሳብ አስተታችሁን አስቀምጡልን። መልካም ቆይታ ይመቻችሁ።